ምዕራፍ 7 የይሳኮርም ልጆች፣ ቶላ፣ ፉዋ፣ ያሱብ ሺምሮን፣ አራት ናቸው። የቶላም ልጆች፣ ኦዚ፣ ራፋያ፣ ይሪኤል፣ የሕማይ፣ ይብሣም፣ ሽሙኤል፣ የአባታቸው የቶላ ቤት አለቆች፣ በትውልዳቸው ጽኑዓን ኃያላን ሰዎች ነበሩ፤ በዳዊት ዘመን ቍጥራቸው ሀያ ሁለት ሺህ ስድስት መቶ ነበረ። የኦዚም ልጆች ይዝረሕያ፤ የይዝረሕያም ልጆች ሚካኤል፣ አብድዩ፣ ኢዮኤል ይሺያ አምስት ናቸው፤ ሁሉም አለቆች ነበሩ። ከእነርሱም ጋር በየትውልዳቸው በየአባቶቻቸው ቤቶች ለሰልፍ የተዘጋጁ የሰራዊት ጭፍሮች ነበሩ፤ ብዙም ሴቶችና ልጆች ነበሯቸውና ሠላሳ ስድስት ሺህ ነበሩ። ወንድሞቻቸውም በይሳኮር ወገኖች ሁሉ ጽኑዓን ኃያላን ሰዎች በትውልዳቸው ሁሉ የተቆጠሩ ሰማንያ ሰባት ሺህ ነበሩ። የብንያም ልጆች ቤላ፣ ቤኬር፣ ይዲኤል ሶስት ነበሩ። የቤላም ልጆች ኤሴቦን፣ ኦዚ፣ ኡዚኤል፣ ኢያሪሞት፣ ኢሪ አምስት ነበሩ። የአባቶቻቸው ቤቶች አለቆች፣ ጽኑዓን ኃያላን ሰዎች ነበሩ። በትውልድ የተቆጠሩ ሃያ ሁለት ሺህ ሠላሳ አራት ነበሩ። የቤኬርም ልጆች ዝሚራ፣ ኢዮአስ፣ አልዓዛር፣ ኤልዮኤናይ፣ ኦምሪ፣ ኢያሪሙት፣ አብያ፣ አናቶት፣ አሌሜት። እነዚህ ሁሉ የቤኬር ልጆች ነበሩ። በየትውልዳቸው መዝገብ የተቆጠሩ የአባቶቻቸው ቤቶች አለቆች ጽኑዓን ኃያላን ሰዎች ሃያ ሺህ ሁለት መቶ ነበሩ። የይድኤልም ልጅ ቢልሃን ነበረ። የቢልሃንም ልጆች የኡስ፣ ብንያም፣ ኤሁድ ክንኣና ዜታን ተርሴስ አኪሳአር፣ ነበሩ። እነዚህ ሁሉ የይድኤል ልጆች ነበሩ፣ በየአባቶቻቸው ቤቶች አለቆች፣ ጭፍራ እየሆኑ ወደ ሰልፍ የሚወጡ ጽኑዓን ኃያላን ሰዎች ዓሥራ ሰባት ሺህ ሁለት መቶ ነበሩ። ደግሞም ሳፊን፣ ሁፊም የኢር ልጆች ሁሺም፣ የአሄር ልጆችም ነበሩ። የንፍታሌም ልጆች የሕጽኤል፣ ጉኒ፣ የጽር ሺሌም የባላ ልጆች ነበሩ። የምናሴ ልጆች ሶርያይቱ ቁባቱ የወለደችለት እስርኤልና የገለዓድ አባት ማኪር ናቸው። ማኪርም ከሁፌምና ከሳፊን ወገን ሚስት አገባ። የእህቷም ስም ማዕካ ነበረ። የሁለተኛውም ስም ሰለጳአድ ነበረ። ለሰለጳአድም ሴቶች ልጆች ነበሩት። የማኪርም ሚስት ማዕካ ልጅ ወለደች። ስሙንም ፋሬስ ብላ ጠራችው። የወንድሙም ስም ሱሮስ ነበረ። ልጆቹም ኡላም፣ ራቄም ነበሩ። የኡላምም ልጅ ባዳን ነበረ። እነዚህ የምናሴ ልጅ የማኪር ልጅ የገለዓድ ልጆች ነበሩ። እህቱ መለኬት ኢሱድን፣ አቢኤዝርን፣ መህላን ወለደች። የሸሚዳም ልጆች አህያን፣ ሴኬም፣ ሊቅሂ፣ አኒአም ነበሩ። የኤፍሬም ልጆች ሹቱላ ልጁ ባሬድ ልጁ ታሃት ልጁ ኤልአዳ፣ ልጁ ታሃት ልጁ ዛባድ ልጁ ሹቱላ የአገሩም ተወላጆች የጌት ሰዎች ከብቶቻቸውን ሊወስዱ ወርደው ነበርና የገደሏቸው ልጆቹ ኤድርና ኤልአድ ነበሩ። አባታቸውም ኤፍሬም ብዙ ቀን አለቀሰ። ወንድሞቹም ሊያጽናኑት መጡ። ወደ ሚስቱም ገባ አረገዘችም፣ ወንድ ልጅም ወለደች። በቤቱም መከራ ሆኗልና ስሙን በሪያ ብሎ ጠራው። ሴት ልጁም ታችኛውንና ላይኛውን ቤት ሆሮንንና ኡዜን ሼራን የሠራች ሲአራ ነበረች። ወንዶች ልጆቹም ፋፌ፣ ሬሴፍ ልጁ ቴላ፣ ልጁ ታሃን፣ ልጁ ለአዳን፣ ልጁ አሚሁድ፣ ልጁ ኤሊሳማ፣ ልጁ ነዌ፣ ልጁ ኢያሱ። ግዛታቸውና ማደሪያቸው ቤቴልና መንደሮቿ በምስራቅም በኩል ነአራን በምዕራብም በኩል ጌዝርና መንደሮቿ ደግሞ ሴኬምና መንደሮቿ እስከ ጋዛና እስከ መንደሮቿ ድረስ በምናሴም ልጆች ዳርቻ ቤትሳንና መንደሮቿ፣ ታዕናክና መንደሮቿ፣ መጊዶና መንደሮቿ፣ ዶርና መንደሮቿ ነበሩ። በእነዚህ የእስራኤል ልጅ የዮሴፍ ልጆች ተቀመጡ። የአሴር ልጆች ይምና የስዋ። የስዊ በሪዓ፣ እህታቸውም ሴራህ። የበሪዓም ልጆች ሄቤር፣ የቢራዛዊት አባት የነበረው መልኪኤል። ሄቤርም ያፍሌጥን፣ ሳሜርን፣ ኮታምን እህታቸውንም ሶላን ወለደ። የያፍሌጥም ልጆች ፋሴክ፣ ቢመሃል፣ አሲት ነበሩ። እነዚህ የያፍሌጥ ልጆች ነበሩ። የሳሜርም ልጆች አኪ፣ ሮኦጋ ይሁባ፣ አራም ነበሩ። የወንድሙም የኤላም ልጆች ጾፋ፣ ይምና፣ ሰሌስ፣ አማል ነበሩ። የጾፋም ልጆች ሱዋ፣ ሐርኔፍር፣ ሶጋል፣ ቤሪ፣ ይምራ፣ ቤጼር፣ ሆድ፣ ሳማ፣ ሰሊሳ፣ ይትራን፣ ብኤራ ነበሩ። የየቴር ልጆች ዮሮኒ፣ ፊስጳ፣ አራ ነበሩ። የኡላ ልጆች ኤራ ሃኒኤል፣ ሪጽያ ነበሩ። እነዚህ ሁሉ የአሴር ልጆች የአባቶቻቸው ቤቶች አለቆች፣ የተመረጡ ጽኑዓን ኃያላን ሰዎች፣ የመኳንንቱ አለቆች ነበሩ። በትውልዳቸውም በሰልፍ ለመዋጋት የተቆጠሩ ሀያ ስድስት ሺህ ሰዎች ነበሩ።